ባይቡትን ማን ገልጧ ያወቃቸው ሰው አለ እንዴ? የለም እኮ በስልጣን አይደለም። እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የታሉ? አሉ እውነተኞቹ መምህራን አሉ? የለም ገና እኮ ነው ችግራችን፣ ገና ነው። ባህሬ ቃል ባህሬ ትንስብትን ሳያቀልጠው ባሕሪ ትስበይት ባሕሪ ቃልን ሳይውጠው ባሕሪ ቃል እርቀቱን፣ መጥቀቱን፣ ኃያልነቱን፣ ቀዳማዊነቱን፣ አስገኝነቱን፣ ኃይሉን እንደያዘ ባሕሪ ትስበይትም ግዙፍነቱን፣ ደካምነቱን፣ ውሱንነቱን፣ ደካምነቱን እንደያዘ በታቅቦ አንድ አካል አንድ ባሕሪ ሆኑ ሆናል። አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው እጸጳጦስ ላይ ሐመልማሉ ከነበልማሉ ነበልማሉ ከሐመልማሉ ሳይለይ ነበልማሉ ሐመልማሉን ሳያቃጥለው ሐመልማሉም ነበልማሉን ሳያጠፈው አየ። ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠታሉ። ወልጅ ሚያስተይል ስጋሁ በፀሐይ ጸዳል ነው የምትወለደው ወፈ ብርጋና የምትባላለች፣ ኤፍሬም ተርጉሞታል፣ አብራርቶታል፣ ባስሌዮስ ዛንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁ ሀይቅ ውስጥ አዝዋሪት የሚባላለ፣ ዝብድይ የሚባላለ በዚያ ውስጥ ነው የምትኖረው የባህሩ ቁርና ቅዝቃዜው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 አንጽሆ ስጋ ቅዱሶች ሀደረ ላይልሀ። ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይሄ የተሰወረባቸው ብዙ አባቶች አሉ።